የዛሬ ቪዲዮ ማለት ነው። ወይኔ ቡራዬ፣ እንጃ እንጃ፣ ቃል የለኝ ማርያምን። እግዚአብሔርን በጣም ነው ደስ ያለኝ ማለት እንዴት እንደሳኩ! ቀኔ ሙሉ ደብሮኝ ነበር የዋልኩት ወታ ማለት ነው እና የነ ብሩኬን ቪዲዮ ሲያዩ እንዴት እንደሳኩ ማርያምን፣ ድብርት ሁሉ ነው የለቀቀኝ በመሳቄ ማለት ነው። እና ቡራዬ ጀግና አባት እናመሰግናለን። ማርያም በጣም ነው የሚያስቀው ቪዲዮ ከምነግራችሁ በላይ ነው የሚያስቀው። እውነት በጣም ነው ደስ የሚለው። ሰው ልጅ ለከሰው ልጅ እንዲ በዚህ መልኩ ሲያስናና ማለት እንደዚህ ፈታ ማድረግ ይቻላል እንዴ እስኪል ድረስ ነው የገረመኝ ማለት ነው። ማርያም በጣም ነው ያስናናን ብሩኬ ዛሬ በሚለይ ሁኔታ ነው ያስናና። እንግዲህ ቡራዬ የኔ ጀግና አባት እናመሰግናለን፣ ነው ምልክ። ሌላ ቃል የለኝ ጌታን። እና አሳቡ ራሱ ከየት እንደመጣላት ነው እኩ የሚያስቀኝ። ማርያም ደግሞ እንግዲህ ልክክ ነው አለ የፍዬ ነው አሉ። ፍዬ ደግሞ ረዥም ሳይት ስለሆነ ሁለቱ ልክክ ነዋል ለት ለብሩክ ማለት ነው እና በጣም ነው ያስቀው በጣም ነው ያስቀው ዘይ በጣም ነው ያስናና። እና አሬ ሁሌ እንዲው ይሰሩ አሬ ወመደህና ማለት ሁሉም ሰው ማለት ነው የተጣሉ የተደባደቡ የተጨቃጨቁ ምናምን ከምሰሩ ማለት ነው ዲሲ እኮ ፈታ ምለው ቪዲዮ ፈታ ሚያስብሉ ሚያስቀው ሚያስናና ቪዲዮ ይዞልን ብመጡ ምን አለ ማርያምን ምን አለ። በጣም ነኩም ደስ የሚለው እና እኛም የተስናናን የእነሱ ቪዲዮ እያየን እንዲ በቃለድን በአንድ ድንጋይ ሁለት ወፍ እንደሚባለው ማለት ነው። እና እውነት ንምላቸ በጣም ነው ሳጎት ዛሬ ማለት ነው ብሩኬ፣ እንግዲህ ከዚህ በፊት ከዚህ በፊትም እያ እብዶ ነው የሰራ ዳኒ በጣም ነው የሚያስቀር ዛያ ማለት ነው የብሩኬ እና ዳኒ የሰሩት ማለት ነው። ሀይሚን ፕራንክ ያረጉ ቀን እግዚአብሔር በጣም ነው የሚያስቆ ቪዲዮ ማለት ነው። ይሄን የዛሬና የዛኛ ቀን እንጃ ይለያል በጣም ነው የሚለየው እና ንጃ ወይኔ ብሩኬ የውነት ማለት የሚያስጨንቅ ፕራንክ የተጣሉ የተምናምን ከሚሆን ማለት ነው እንደዚህ በቃ አለ ማለት ፕራንጎ ቀየር አድርጎ በሚያስናና መልኩ በሚያስቅ መልኩ እንደዚህ ብስ ሲሰሩ፣ በጣም ነው የሚያስቀው፣ በጣም ነው ደስ የሚለው። እኛም እናስናየ በቃ እኛም ፈታ እንበልበታለን፣ እናንሱም ደግሞ እኔ ያስቃሉ ማለት። አሳባችሁ ራሱ በጣም ነው የሚያስቀው። ሀይሚዬ ግን ትንሽ ተሰቃይታለች ማርያም። እዛ ጋር አንዳንድ ሰዎችን እኔ ይመስለኛል ኮመንት ሳዩ ይመስለኛል የሚሳደቡት አይሚ ላይ ምንድን ነው ይሄ ሁሉ ማት የምታወርዳ ምናምን ምናምን የሚለው ነገር ሰምቼ ነበረና እንደዚህ ብያድ ተባጽፉ ማልካም ነው ማለት እነሱ በቃ እኛን ለመዝናናት እኛን ለመዝናናት ሌላ ነገር አስበው ምናምን አይደለም። ለኛ ስለ አሰበው እኛ እንድንነስና ምናምን ስለፈለጉ ነውና፣ በጣም ነው የሚያስናና ቪዲዮ መሪህ ለምን ነው ምላችሁ። እኔ በጣም ነው ተስናናውበት የምር በጣም ነው የሳቁበት በጣም ነው ደስ ያለኝና የኔ ቡራዬ የኔ አባት እንግዲህ ሀያት ሆኖ ነው የብሩኬ ሃያት ነ ማለት ድምጽ ሁናት ሶስ ያንስ እግዚአብሔርን ማለት እንዴት ነው ሁሉ አስቡበት። ይሄ ሁሉ ደቂቃ ችሎ እንደዚህ ያወራ። አሁን አሁን ትነቃበታለች፣ አሁን አሁን ትነቃለች እያልቁ ነበር። ምንም ነገር አልነቃችን። ማርያም ዶሮ አስራ ዶሮ ስራ መስበልት ነው አለች ስለው ነው ያስቀኝ። የዶሮ ጥፍር የዶሮ ጥፍር ነው የምለው የዶሮ ጥፍር ጣት የዶሮ ጣት በላ ነው ያደግኩት የኖርኩት መቶ አስር አመት ነው የኖርኩታል በጣም እና በዚሁ ቀጥል ላለው ቡራዬ በእውነት